ወደ ኮድ ቢ 36 ወደ ቡሬ ማለትም ከጋምቤላና ከአለባ ቡር መሀል ላይ የምትገኝ ከተማ ነች። ሜቢ ከጋምቤላ ወደኋላ 7 አንድ 70 ወይ 80 ኪሎ ሜትር ወደኋላ ጠጋትላለች። የኦሮሚያ ድንበር ነች። ከዛ ወደ ወደ ወላይታ ሶዶ ዛሬ ከች ከቻሳ ብሎልኛል ማለት ነው። የኮድ ቢ 36 እድለኛ እንዴት እንደቆረጠና ከኔ ጋር ምን ያህል ጊዜ እንደነበረ ደግሞ ይሄን ያህል ኪሎ ሜትር አቋርጦ ዛሬ ደግሞ ወደ ወላይታ ሶዶ ከች ከቻሳ ነበረ ያለው። በእርግጥ ኪሎ ሜትሩ በጣም ረጅም ነው። ከኤለባቡር ማለት ያው በጣም ሩቅ ነው። ብቻ እና እንዴት እንደቆረጠና እንዴት እንደነበረ በጉድ ስትጠባበቁት የነበረችውን የኮድ 36 እድለኛ ልታዩት ነው። ብሮ ነይ እንኳን ደስ አለሽ። ኬት ነው? ከኢሉአባቦር ቡሬ የምትባል አገር አለች። እዛ ተቀምጬ ነው የቆረጥኩት። የጓደኛዬ ነው ያስቆረጠኝ። እዛ አስቀምጦ እዛ ተቀምጦ እንደዚህ ነው ያለው በጣም ደስ ይላል። ነው እዚህ ጋር ያው ንብረት አጠገብ ጠቅ ብለህ ብታወራ ደስ ይለኛል። እና ኦኬ ኤለባቡር ያው እኔ ደውዬ ስጠይቃችሁ ጋምቤላ ነው፣ ጋምቤላ አጠገብ፣ እዚያው ጋምቤላ አጠገብ እዚያው ኤለባቡር ቡሬ የሚባል ከተማ ነው። ምናም ላይ ነበር። አዎ እዛ ነው፣ ሉባቡር ዞን ነው። ኦኬ አዎ፣ እዛ ሀገር ነው። በቃ ቡሬና ጋምቤላ ይቀራረባሉ። ኦኬ፣ ያው አንድ ነው። አዎ አንድ ነው። በቃ ቀረቤታ ስለሆነ 80 ኪሎ ሜትር ነው። እዛ ተቀምጬ ነው ቁረጥኩት። በጣም ደስ ብሎኛል። ማሚ ብራንድ ልጅ ታማኝ ነው፣ ታታሪ የብዝ ልጅ ነው። አመሰግናለሁ ማለት ነው። እና እንዴት አየኸኝ? መንገድ እንዴት ነበረ? ከእናንተ ሀገር ተነስታችሁ እስከ ወላይታ ሁለት ቀን ነው የፈጀባችሁ። መንገዱ በጣም ይከብዳል። በጣም ረጅም ነው። በቃ ረጅም ነው በጣም ኪሎ ሜትሩም፣ በነገራችን ላይ በጣም ብዙ ነው። ረጅም ኪሎ ሜትር ነው። ያው ዛሬ ደግሞ ንብረታቸውን ሊረከቡ ያው ወደ ወላይታ ሶዶ መጥተዋል። መምጣታቸው ግዴታ ስለነበረ ነው የመጡት። ምክንያቱም ምንድን ነው ያው ስጦታችን አፓች ነው። ያው አፓችን ለመቀበል ከኤሊ ባቡር ወደ በላይ ታስወዶ ከቺ ከቻሳ ነበረ ያለው እኔንስ እንዴት አገኘኝ? አረ የፍቅር ሰው የብዙታ ታዲያ ሰው ነው አንተ ነው በጣም ነው የማመሰግንህ። እስቲ እንደሚመስለኝ ኦሮሚያ ድንበር አካባቢ ነው እናንተ። አዎ ኦሮሚያ ድንበር አካባቢ ነው። አዎ ጥግ ነው በቃ ጥግ ላይ ነው። ኦሮሚያ ድንበር ላይ ነው። ኦሮምኛ ትችላለህ ማለት ነው? አዎ ኦሮምኛ እሺ። ኦሮምኛ ብዙ ኦሮምኛ ቋንቋ የሚችሉ የማሜ ሶዶ ቤተሰቦች ይችላሉ። ኤን እድል ቴሌግራም ላይ መሳተፍ እንደሚችሉና ስልኬን ሴቭ አድርጎ ሃይ እንደሚሉ ከዛ በኋላ የእድል ቁጥራቸው ጨራ ምናምን እንደሚሄድላቸው ምናምን ግለጽላቸው። ደግሞ ቪዲዮችን ሙሉ ቪዲዮችን ዩቲዩብ ላይ እንደሚያገኙ ታማኝነቱንም በዛውም ግለጽላቸው። እስቲ የየ ወሬ ነገ ፋ ቻርተኑ

ቴሌግራም ላይ ስልካችሁን ይልክልኛል። ከዛ የእናንተን ደረሰኝ ማለትም እስክሪንሾት ያደረጋውን ይልክልኛል። ልክ እኔም ደሞ ደንበኛ ነው ማለት ነው። ቋሚ ደንበኛ ቋሚ ደንበኛ ነው እሱ እያለ ግን አንተ ቀደምክ። እንዳረጋለ ስሙ ማን ነው? እናመስግነው። ተመስገን ካሰቡን ተመስገን ካሰውን ከልባቡር ወንድማችን ያው ጓደኛ በአንተ ምክንያት ያው እድለኛ ሆነው ወደላይ ታስወዶ መጥቷል። ከልብ ነው የምናመሰግነው። ነገ ደግሞ አንተም እድለኛ ሆነው ወደላይ ታስወዶ እንደምትመጣ እርግጠኛ ነኝ። ተስፋ አረጋለሁ። ይመችህ፣ በርታ። ያው ንጹህ ልቦች፣ ደጋግ ልቦች ለወንድሞቻቸው ለጓደኞቻቸው ይተርፋሉ። ከእንደዛ መሀል አንዱ እንደውም ተስፋ አረጋለሁ። እንድሜ ይመችህ። እና ለመላው ኢትዮጵያ የምታስተላልፈው መልእክት አለ። በስተመጨረሻ በስተመጨረሻ አይቶካ የማያስተላልፈው በጣም ውድ ያለው አይድላችሁ፣ ሞክሩ፣ አይታወቅም፣ ተስፋ አትቁረጡ። ይመቻባት ይስተያለባት። የኮድ ቢ 36 እድለኛ ከኢልባሩ ወደ ላይ ታስወዶ መጥቶ ይሄን የመሰለ ሀሳቡን ገልጾልናል። ከጓደኛው ጋር ነው መጥቶና፣ አንቺ ያባት አንቺም የራስሽን አይዲያ እኮ መግለጽ መቻል አለብሽ። ምን ተሰማህ? በጣም ደስ ብሎኛል። አዎ ደስ ብሎኛል። እንዴት አገኛችሁኝ? ስለ እድል እ አብረን ሄደን ከማሚስ ሞተር ተቀብለን እንምጣለን የሆነ ነገር ስንመለስ በተስፋ ነው። ገላቶማ እኔ አላቅም፣ ኦሮምኛን ምንም ማድረግ አይቻልም። አንድ ቀን ገላቶማ ማውቃለሁ። ገላቶማ ማለት ነው። እናመሰግናለን። ምነው እናመሰግናቸዋለን። የኮድ ቢ36 እድለኞች ወንድሙ ነው ወይም ጓደኛው ነው። ከሱ ጋር አብረው ነው የመጣው። እድለኛው ደግሞ እሱ ነው፣ ያው ኮድ ቢ36 አፓች 0080 ሲሲ ተረክበዋል ማለት ነው። ይመቻቹ። እድል በዚህ ይደጋገማል። አይቆምም። ቋሚ ነኝ። በቃ ቋሚ ተሰላፊ ነኝ። ጋር በኋላ አንተም ያው ቋሚ ተሰላፊ። ይመቻቹ፣ ይመቻቹ፣ ይመቻቹ። ውድ ኢትዮጵያውያን በእንደዚህ አይነት መልኩ የኮድ ቢ ሰላሳ ስድስት እድለኞችን ወደ ላይታ ሶዶ ከቺ ከቻሳ ብሎልኝ ያው ይህን በመሰለ መልኩ ንብረታቸውን እየተረከቡ ነው የሚገኙት ማለት ነው። አሁን የፎቶ ፕሮግራም ይቀረኛል ማለት ነው። ከዛ በኋላ የሽኝት ፕሮግራም አደርጋለሁ። እናንተም የትም ሆናችሁ ይህን እድል ለመሳተፍ ከፈለጋችሁ በቀላሉ ቴሌግራም ላይ 0910086789 ሴቭ አርጋችሁ ሀይ ብቻ በማለት የዚህ እድል ተሳታፊ መሆን እንደምትችሉ ከወዲሁ እያሳሰብኩኝ፣ የትም ሆናችሁ በአራቱ አቅጣጫ ያላችሁ የማሜ ሶዶ ቤተሰቦች መሸለምም መውሰድም ትችላላችሁ። ቦታና ስፍራ አይገድበውም። ይመቻችሁ፣ ይቅናችሁ። ወዳችሁ አለው ማሜ ሶዶ